ሰላም ጤና ያስጥልኝ። እንደምን ዋላችሁ ወይም እንደምንከረማችሁ እንደምን ውድ ተመልካቾቻችን። እኔ ስሜ ወንደሰን አውራሪስ ባላለሁ። በተለያዩ ስራዎች ልታቁኝ ትችላላችሁ። ለምሳሌ አዲስ ፍቅር፣ ይቅርታ ባንከሩ ዘጠና ስምንት ሌላ ደግሞ አጫጭር ከሰራኋቸው ቪሲዲዎች ዋካ ዋካ ቁጥር አንድና ሁለት እና ደግሞ ፍልቅልቅ ኮሜዲን ሰርቻለሁ። እንግዲህ ያንን ያየ ሰው መቼም ሊያስታውሰኝ ይችላል። ዛሬ ደግሞ ለየት ባለ መልኩ መጥቻ ለሁ ትንሽ ራቅ ካልኩበት ስታንዳፕ ኮሜዲ ከምወደው ሙያ ነውና እስቲ ካጋጠሙኝና አንዳንድ ነገሮች ጨዋታ ይዤ ቅርብ ያለው ዘና ፈታ እያለን እንግዲህ እስቲ አብረን እንቆይ። አንድ ጓደኛዬ ነው እንግዲህ በትምህርት ይመረቅና ዲግሪውን ይይዝና ወደ ክፍለ ሀገር ለስራ ይመደባል። እዛ ክፍለ አገር ሲሄድ ገጠር ውስጥ ነው። መንግስት ደግሞ መሃይምነትን ለማጥፋት ማንም ሰው እንዲማር ስለሚፈልግ ማንም ሰው እንዲማር ስለፈቀደ ትምህርት ቤቱ ገጠር ውስጥ ነው፣ ዋናው ትምህርቱ ስለሆነ እዛ ክላስ ተሰርቷል። እየመጡ ይማራሉ፣ እየመጡ ይማራሉ። ግን ሲመጡ ከፈለጉ ወጥም እየሰሩ ሊሆን ይችላል፣ ልጅም እያጠቡ። ምክንያቱም ያው መማር ስለተፈለገ ነው። ይሄ ጓደኛ ያስተምራቸዋል ያስተምራቸዋል ያስተምራቸዋል እዛ ካስተማረ በኋላ ነው ወደ ከተማ የሚመደበው እንደምንም ያችን እንግዲህ ፈተና ለመወጣት እዛ ገጠር ይሄድና እንዳልኳችሁ ያስተምራል የፈለገ ልጁን እያጠባ የፈለገ ወጡን እየሰር ቡና እያፈለ እንደፈለጉ ነው ትምህርት ዋናው ይማሩን የተባለው እና ይሄ ጓደኛ ስድስት ወር ሙሉ ያስተማራቸው ምንድነው ስለ አምስቱ የስሜት ህዋሳት ስለ አምስቱ የስሜት ህዋሳት ሌላ ምንም ትምህርት አላስተማራቸውም። ስድስት ወር ሙሉ ከዛ መማራቸውን ትምህርቱን መያዛቸውን ከስድስት ወር በኋላ እስቲ እንግዲህ ወደ ኋላ መለስ ብለን የተማርነውን ትምህርት ደግሞ እስቲ እጠይቃችኋለሁ፣ እናንተ ትመልሳላችሁ። አራት ቻር ምንም ችግር የለ። ደግሞ እርሶ እንደዚህ ስድስት ወር ሙሉ ዳገማው ያስተማሩን ትምህርት ምንም ችግር የለም፣ እርሶ ብቻ ጣየቁን አሉ። በጣም ጥሩ እንግዲህ ሁላችሁም ተዘጋጅታችኋል? ተማሪዎች በጣም ተዘጋጅተናል፣ ተዘጋጅተናል አሉ። በጣም ጥሩ እንግዲህ ስድስት ወር ሙሉ ያው ስለ አምስቱ የስሜት ዋሳ ታውርተናል አይደል? አሁን ሁላችሁም ታውቁታላችሁ። ምን ማለት ነው ቲቸር? ስድስት ወር ሙሉ ወገቦ ተንቀጥቅጦ አስተምሮ እንዴት ነው እኛ ትምህርት ነገር የምንረሳ? በዚ ጋ በዚህማ ምንም ቀልድ የለም። ተምረናል፣ የተማሪ ነው መናገር እንችላለን። በጣም ጥሩ እንግዲህ አሁን ስጠይቃችሁ እጃችሁን እያወጣችሁ ነው የምትመለሱት። በጣም ጥሩ። እሺ ስለ አምስቱ የስሜት ህዋሳት የተባባል ነው ያው ስድስት ወር ተምረናል። በጣም በጣም ችግር የለም ጣይቅ። እሺ አምስቱ የስሜት ህዋሳት ምን ምን ናቸው? እኔ እዚህ ጋር ትቸር፣ እኔ እሺ አንተ ጡት። ጡት ብዬ አስተምር ያለሁ እንዴ? አምስት ስለ አምስቱ የስሜት ህዋሳት ጡት አለበት እንዴ? አራት ቲቸር፣ እኔ እዚህ ጋር እዚህ ጋር እኔ፣ አሉ እባክህ። ይነሳል ማዝኑ የእርሶ ድካም ነው ትቸር እየ በጣም ነው ማዝኑ። እኔ ያውቃሉ አለ ምንድን ነው ቂጥ? እንዴ ስለ ቂጥ? እኔ ስለ አምስቱ ስሜት ዋሳ ስለ ቂጥ አስተምራለሁ? በጣም አዝናለሁ ሲል አንዱ አወጣ። እሻንተ ታቋለህ እንዴት? ይ እኔም ማዝኖ የእርሶ ድካም ነው። ስድስት ወር ሙሉ ስለ አምስቱ ስሜት ዋሳ ታውርቶ እንደዚህ ደክመው፣ ስንት ነገር ውጣ አውረዳ አሳልፎ፣ ዝናብ ጨናፈር አሳልፎ፣ በጣም ነው ማዝኖ አንተ ጥያቄውን ታቋል እንዴ? በጣም ነው እንጂ ማቀነ። ይህን ያህል ጊዜ ተምር እንዴት ነው የሚረሳ? በጣም ጥሩ እስቲ አንተ መልሱ፣ መልስላቸው ጥያቄው ምንድን ነው?